ውድና የተከበራችሁ የፕራክቲስ እንግሊዝኛ ዩቱብ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬ ቪዲዮችን የምንመለከተው እዚህ ጋር የምታዩዋቸው ከፕሪፖዚሽን ጋር አብረው የሚንጠቀማቸው ደግሞ ቃላቶች ትርጉማቸው እንዴት ነው ከፕሪፖዚሽን ጋር አብረው ሲመጡ ያላቸው ትርጉም በአረፍተ ነገር ውስጥ እንዴት ነውእና በንግራችን ውስጥ ግራመርም ላይ ስፖክርም ላይ ያላቸው በጣም ወሳኝ የሆነ ሚና ለማየት እንሞክራለን። ንግራችንን በጣም አጠር ጠንከር የሚያደርጉ ረጅም ንግግር ከማውራት አጠር ያለ ግን ብዙ መልእክት የያዘ አረፍተ ነገር ለማውራት የሚያገለግሉን በጣም ምርጥ ቃላቶች ውስጥ የተመረጡት ናቸው። እነዚህ ቪዲዮን ከመጀመሪያ እስከመጨረሻ ብታዩት እጅግ ጠቃሚ ትምህርት ታገኙበታላችሁ ማለት ነው። ቀጥታ ወደ ትምህርቱ እንገባለን ማለት ነው። ከአት እንጀምራለን። ብዙ ጊዜ አት በከቨርብ ጋር ስንጠቀመው የተለያየ ትርጉም ይዞልን ይመጣል፣ ወይም ደግሞ አረፍተ ነገሩ በጣም ብዙ ትርጉም በውስጡ እንዲይዝ ይረዳናል ማለት ነው። አት ኢንትሮዲውስ ኦብጀክት ኤዝ ኤ ቨርብ ብዙ ጊዜ ከኦብጀክቱ በፊት ቀድሞ በመምጣት አረፍተ ነገሩ ሙሉ እንዲሆን ያደርጋል። የምንጠቀመው ለምሳሌ ግላንስ፣ ላፍ፣ ሉክ፣ ሪጆይስ፣ ስማይል ኤንድ ስቴር አት ነው የሚወስዱት። እነዚህም አት እንጠቀማለን። ሺ ቱክ ኤ ኩዊክ ግላንስ ያለ ብቻው ላይመጣ ይችላል። እንደ ቨርብ እንጠቀመው ማን ነው ግላንስ አት ሀር ሪፍሌክሽን ቶሎ ፈጣን የሆነ በጨረፍታ ቶሎ አየቻት ለማለት ነው። ሺቱ ኬኩ ግላንስ አት ሃር ሪፍሌክሽን ኦኬ። ግን እዚህ ጋር አንድ ኤክሴፕሽን አለ። ሚረር ላይ ሚረሩን አንዴ ራሷን ነው ያው መስታወቱ ላይ አየት አድርጋ ለማለት ስትፈልግ ግን አት ሳይሆን ኢን ነው የምንጠቀመው። ሺቱ ኬኩ ግላንስ ኢን ዘ ሚር እንላለን። ቶሎ ራሷን ሚረሩ ላይ መስታወቱ ላይ አየት አድርጋ ሄድሽ ይችላል ማለት ነው you didn't laugh at his joke.

ስማይልድ አት ዩ ስቶፕ ስቴሪንግ አት ሚ እኔ ላይ ማፍጠት አቁም አት ከእነዚህ ቃላቶች ጋር የምንጠቀማት ናት ማለት ነው ሌላው ኦፍ ነው ኦፍ ኢ ዶንት አፕሩቭ ኦፍ ኮንሲስት ኦፍ ስሜሊንግ ኦፍ ከሚሉ ቃላቶች ጋር እንጠቀሟለን እነዚህ ከስሜል ኮንሲስት አፕሩቭ ጋር አብረን እንጠቀሟለን ኢ ዶንት አፕሩቭ ኦፍ ሂስ ስፔች ስፒቹን ወይም ደግሞ ንግግሩን አፕሩቭ አላረኩትም እ እንኳን ብዙም ተቀባይነት አልሰጠውትም። ማይ ኮንትሪቢሽን ቱ ዘ አርቲክል ኮንሲስት ኦፍ ሜኒ ፔጅስ። ኮንሲስት ኦፍ ይይዛል፣ በጣም ብዙ ነገሮችን ይይዛል ስል ኮንሲስት ኦፍ ሜኒ ፔጅስ። ሂ ኬም ሆም ስሜሊንግ ኦፍ አልኮል፣ አልኮል የሽትን የመጣው። ስሜሊንግ ኦፍ አልኮል። ሌላው ኦፍ ወይም ደግሞ አባውት ኢንተርቼንጅብሊ የምንጠቀምባቸው ናቸው ቃላቶች ናቸው። ለምሳሌ ዊዝ ዘ ቨርብ ድሪም ን ቲንክ አይ ድሪም ኦፍ ፊኒሺንግ ኮሌጅ ን ፎር ይርስ ም ድሪሚንግ ኦፍ ወይም አይ ድሪም ኦፍ ፊኒሺንግ ኮሌጅ ን ፎር ይርስ። በአራት ዓመት ውስጥ ኮሌጅን ለማጠናቀቅ እያለምኩኝ ነው። ካን ዩ ቲንክ ኦፍ ን ነምበር ቢትዊን ዋን ን ቴን ከአንድና በአንድና በአስር መካከል ያለን ቁጥር ቲንክ ኦፍ ማድረግ ይችላለ ማሰብ ትችላለ ካን ዩ ቲንክ ኦፍ ኢት I'm thinking about this problem. እኔ ስለዚህ ችግር እያሰብኩኝ ነው። አያችሁ፣ ንግግራችንን አጠር ጠንከር ያደርጉናል። እና ከነዚህ ከዋና ቃላቶች ወይም ቨርቦች ቀጥሎ የምንጠቀማቸው የፕሪፖዚሽን አይነቶች ወይም የፓርቲክል አይነቶች ደግሞ ጥንቃቄ ስለሚጠይቅ ነው ማለት ነው። ሌላው ፎር፣ መቼ መቼ ነው የምንጠቀመው ማለት ነው። ፎር ከፎር ጋር የምንጠቀማቸው ቮካብሪዎች ነው አሁን ዊዝ ቨርብስ ኮል ሆፕ ሉክ ዌይት ዋች እንድ ዊሽ ፎር እንጠቀማለን። ለምሳሌ ዲድ ሰምዋን ኮል ፎር ኤ ታክሲ ታክሲ የጠረሰው ነበር እንዴ? ኮል ፎር ታክሲ የፈለገ። ሂ ሆፕ ፎር ኤ ሬዝ ኢን ሳላሪ ኔክስት ዊክ ሂ ሆፕስ ፎር ያው ተስፋ አድርጓል። ሂ ሆፕስ ፎር ኤ ሬዝ ኢን ሳላሪ ኔክስት ዊክ ከታይ ላይ የደሞዝ ጭማሪ ይደረጋል ተብሎ ብሎ ተስፋ አድርጓል። አም ሉኪንግ ፎር ማይ ኪ ቁልፎችን የጠፉትን ቁልፎችን እየፈለኩ ነው። ሉኪንግ ፎር መፈለግ ነው። ዊ ዊል ዌት ፎር ሄር ሄር ዌት ፎር እሷን ያ እዚህ ጋር እንጠብቃታለን። ዩ ጎ ባይ ዘ ቲኬትስ ኤንድ አይ ዊል ዋች ፎር ዘ ትሬን እንግዲህ ትሬንን እጠብቃለሁኝ አንተ ቲኬቱን ቆርጠህና ነው። ኢፍ ዩ ዊሽ ፎር ኤ ለማምጣት ከተመኘ ዊሽ ፎር ኢን ዚስ ክላስ ዩ ማስ ወርክ ጠንክረህ ልትታጠና ይገባል። ዊሽ ፎር፣ ዋች ፎር፣ ዌይት ፎር፣ ሉኪንግ ፎር፣ ሆፕ ፎር፣ ኮል ፎር ንግግራችንን አጠር ጠንከር በማድረግ ብዙ መልእክትን ለማስተላለፍ ከምንጠቅምባቸው የቃላት ክፍሎች ነበሩ ማለት ነው። እጅግ አድርጌ አመሰግናለሁ። በጣም እንድትጠቀማችሁበት ተስፋ አድርጋለሁ። ታንክ ዩ ፎር ዋችንግ ቀጣይ ክፍል ው እስከምንገናኝ ሀቢነት ነ